ፓኪስታን እስራኤልን በኒውክሌር መሳሪያ አመታታለሁ እያለች ነው። እስራኤል ኢራንን በኒውክሌር የምታጠቃ ከሆነ ፓኪስታን በተመሳሳይ በኒውክሌር መሳሪያ በእስራኤል ላይ ጥቃት እንደምታደርስ የእስላሚክ አብዮታዊ ዘብ ጄኔራልና የኢራን ብሔራዊ ደህንነት ምክር ቤት አባል ተናግረዋል። ከፍተኛ የእስላሚክ አብዮታዊ ዘብ ጄኔራልና የኢራን ብሔራዊ ደህንነት ምክር ቤት አባል ማውሳን ረዛኢ ከኢራን ብሔራዊ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ እስራኤል እኛን በኒውክሌር መሳሪያ የምታጠቃ ከሆነ ፓኪስታን የአጸፋ እርምጃ በኒውክሌር መሳሪያ እንደምትወስድ ቃል ገብታልናለች ብለዋል። የፓኪስታን ሻሂን ሶስት የተሰኘው ሚሳኤል 2700 ኪሎ ሜትር ተጉዞ በእስራኤል ላይ የትኛውም ክፍል ላይ ጉዳት የማድረስ አቅም አለው እየተባለ ነው። ጄኔራሉ ይህን ቢሉም እስካሁን ግን በፓኪስታን ባለስልጣናት በኩል አንዳች የተባለ ነገር የለም። ይሁንና ፓኪስታን የእስራኤልን ጥቃት ተከትሎ ከኢራን ጎን መሰለፏን እየገለጸች ግን ትገኛለች። የፓኪስታን የመከላከያ ሚኒስትር ካዋጅ አሊፍ ሰኔ 14 ቀን በብሔራዊ ምክር ቤት ንግግር ባደረጉበት ወቅት የሙስሊም ሀገራት በእስራኤል ላይ አንድ እንዲሆኑ ጥሪ ማቅረባቸው የሚታወስ ነው። የእስራኤል ጥቃት ኢራንን ብቻ ሳይሆን የመንና ፍልስጤምንም ጭምር ያነጣጠረ መሆኑንና አንድ አለመሆንን ሁሉንም የሙስሊም ሀገራት ለተመሳሳይ ጥቃቶች ተጋላጭ እንደሚያደርጋቸው አስጠንቅቀዋል። በሀይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ ከአገልግሎቶች ሆኖ ስራ ቆመ። በቀን ከ200 ሺህ በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራው በሀይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባለስቲክ ሚሳይል መመታቱ ይታወሳል። እስራኤል በኢራን የሚገኙ ሁለት የነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብደቧን ተከትሎ ኢራን የሐይፋ የነዳጅ ማጣሪያን በባለስቲክ ሚሳይል መታዋለች። ማጣሪያው 60 በመቶ የሚሆነውን ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰው ጉዳት ሙሉ ለሙሉ ስራ ማቆሙ ተዘግቧል። በሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተሞች አንዷ በሆነችው በሀይፋ በኢራን የሚሳኤል ጥቃት የወደሙ ቦታዎችን በመቅረጽ ላይ የነበሩ የቲያርቲ ጋዜጠኞች ተይዘው ካሜራቸው እንደተቀማ የዜና አገልግሎቱ ጨምሮ ዘግበዋል።